በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንግዲህ እኔ እና ፈኪ ነገር እዚህ ጋር አብቅተዋል። እንግዲህ ይመችሽ። ለማንኛውም እስከ ዛሬ ለነበረን ጊዜ በጣም ነው አመሰግናለሁ። ውድ ቤተሰቦች እህሙና ፈኪ እንግዲህ ተለያዩ ማለት ነው አስባችሁታል? መንገዱን ጨርቅ ያድርግልህ አለችው። እንግዲህ ከትናንት ወዲያ በሰሩት ፕራንክ ቅር ተዋ ብለው የመጨረሻችን ነው ብሎ ተለያዩ ማለት ነው። አሁሙም ሄዷል። እሷን መንገዱን ጨርቅ ያድርግልህ ብላለች። ቪዲዮን ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለውኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበል ውድ ቤተሰቦቼ ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ እንጂ በጣም አርጌ አመሰግናለሁ ማለት ነው። ዛሬም እንግዲህ አሙና ፈኪ በአዲስ መጥተዋል እና ባለፈው ምሳ ልጋብዝ ብላ በጠራችበት ቪዲዮ ላይ እሱ ደግሞ ሳያስበ ሳታስበው ፕራንክ አድርጓት ነበረ እና የሚገርም ነው። እሷ በቃ እኔ ራሴን ዝግጁ አድርጌ ዘና ብዬ ውጭ ጋብዢው ስለማላቅ ለውጭ ልጋብዘው ብዬ ባመጣው እሱ ደግሞ ሀሳቡን ቀይሮ ፕራንክ አድርጎኛል ና ልቤን ሰብሮታል። የተሰበረ ብርጭቆና የተሰበረ ልብ አይጠገንም። ስለዚህ ታጠፉ በኋላ ይቅርታ አይሰራም በነዚህ በሁለቱ ብላለች። ፈኪ ማለት ነው አሙም እንግዲህ ደውዬ ይቅርታ ብዬሻአለው አለው። ይቅርታዬን ካልተቀበልሽ ደግሞ ምንም ማድረግ አልችልም ብሏል ና አልቀበልህም። ይቅርታዬን ይቅርታን አልቀበልህም የሰው ልብ ሰብሮ ይቅርታ አለ ወይ? ጥፋተኛ አንተ ነህ፣ አታምን ጥፋትህን በማለት እሱም ደግሞ እኔ ጥፋተኛ አይደለም፣ ጥፋተኛ አንቺ ነሽ እያሉ፣ በዚህ ምክንያት ያው ቀርታዋ ብለው ነበረና ስልክ ስደውልላትን ምን ፈለግ ብላ ነው የምታናግረኝ? ስለዚህ ምን አድርጋለሁኝ? በቃ ከህይወቷ ልውጣ ብሎ አህሙ እኔ እና አንቺ እንግዲህ ይቅርታ ብዬሽ ይቅርታዬን አልተቀበልሽ፣ እንዴት ነው አብረን የምንሆነው? እያላት ነበረ እና እሷ ደግሞ እኔ አይደለሁም ጥፋተኛ ጥፋተኛ ራስህ ራስህ ጥፋተኛ እስከሆንክ ድረስ ጥፋትህን ማመን አለብህ። እኔን ጥፋተኛ ከማድረግ እኔን ጥፋተኛ ለማስባት ተሆነ አላማ አይሳካልህም። እኔ ጥፋተኛ አይደለሁም። ጥፋተኛ በሆን ግን ይቅርታል ነበረ ግን አንተ ደግሞ እንደቀላል ነገር ይቅርታ ያልከኝ ልቤን ሰብረኸዋለሁ የተሰበረ ልብ አይጠገንም ምን አለችው ፈኪ እንግዲህ የሌለ ፕራንክን የሰራኝ እንደዚያ አይደረግም ነው ያለችው አሁን እንግዲህ ሳያስበው በቃ እየዘለሉ እያለ በሀሳብ እዛው በደቂቃ መጣልኝና ና ዞረብ ብዬ ለምን እንደታመምኩ አስመስዬ ፕራንክ አላደርጋትም በማለት ነበረ ይሄ ሁሉ የመጣው ማለት ነው እንግዲህ እሷም አልፈልግም ይቅርታ አልቀበልም፣ ብላለች አሁን ደግሞ ይቅርታን ተቀበልሽ እና ምን ፈለግ እያልሽ ከሆነ ምን እሰራለሁ ብሎ በቃ የመጨረሻ ነው ዛሬ ቪዲዮ የምጠራሽ ነው ብሎ መታለችና በቃ ይቅርታ ያለ ምንድና አልተቀበልሽኝ ብሎ ሲላት፣ ያው እሷ ያላትን ሀሳብ ሰጥታለች። የተሰበረ ልብ አይጠገንም፣ ሰውን ተሰብሮ በኋላ ይቅርታ አይሰራም። ምን አለችው? ውድ ቤት ሰዎች ላይክ ሸር ሰብስክራይብ እያረጋችሁ አትርሱ፣ ማለት ነው ፈኪናሙ እንግዲህ፣ ያው ወደ መላየቱ መንገዲህን ጨርቅ ያርግልህ። የታምራት ዘፈን እንድጋብዝህ እንድያርቹ ነበረ ምንድን ነበረ እና ያላቀም ጠፋኝ። እና በቃ ሂድ መንገዱን ጨርቅ ያርግልህ ብላለች። እኔ አልገፋሁህም። እኔ ገፍቼ ሄር ብዬህ በነበር ነው ጥፋተኛ የምባለውም። ገፍቼም ሄር ብዬህ አለሁን ብዬ የምጨነቀው ግን መሄር ለሚፈልግ ሰው መሄር ነው፣ መሸኘት ነው። መንገዱን ጨርቅ ያርግልህ ብለዋል። እንግዲህ አህሙ እንግዲህ በቃ እንደዛ አልጠበቀም እሱ በቃ አለቃቅሳ ለምና ምናምን እንዲቅስቅስ ብላ እንድትለምነው በቃ አይለመደኝም ሁለተኛ እንደዚህ እንደዚህ እንድትለው ነበር የፈለገው እዛ፣ ግን እንደዛ አላለችውም እና ቅስሙ ነ የተሰበረው አዝኗል፣ ማለት ነው ወደዚህ ዙሮ ነው ያዘ ነው ምክንያቱም እንደጠበቀው አይደለም የሆነችለት ስለዚያ አህሙ ደግሞ በቃ ለእኔ መሄድ ለአንቺ ምንም አይደለም ማለት ነው። ማለት ምንም ማለት አይደለም እኔ የምሄድ ሲላት፣ አው ታሄድክ አንተ ራስህ ወደ ከሄድክ ምን ማድረግ እችላለሁ? አልይዝህም፣ እኔ ሂድ አላልኩም እያለችው ነበር ማለት ነው። እንግዲህ እህሙ ያው የራሱን ውሳኔ ወስኗል። በቃ ልሄድ ብሎ ተነስተው መንገዱን ቀጥሏል ማለት ነው። እንዳያችሁት ፈኪም ደሞ ተካሜራማኑ ጋር የተባባላችሁት አለ ወይ? ምንድነው የተነጋገራችሁት ነው እስ ፕራንክ ልታደርጉኝ ነው እንደባለፈው እያለች ነበረና ካሜራ ማሉ እኔ ምንም ያለኝ ነገር የለም ምን ያላቀም እያላት ነበረ ያው አህሙ ሄዶ ሄዶ ራቅ ብሎ ለብቻው ቁጭ ባለ አልቆረጠም ማለት ነው እሷ ደግሞ ያው እንግዲህ ሄድ አልሄድም እያለች ተነስታ ሄደች ስትሄድ አገኘችውና ጨረሳችሁ ቪዲዮ በቃ ነህር ምናምን ሲለው፣ እሱን እንዳለ እንደ እየጠበከ ነው እንዳለች እና ለካ በአንተ ቤት ነው ቪዲዮ፣ ይቅርታ ረስቼ ነው፣ ስላስጠበኩህ ይቅርታ። ስለዚህ በቃ ቸው ቤተሰቦችን ተሰናበታቸው እያለችሁም ነበረ እና እንደውም እኮ ካሜራማኑን ጠይቄው ፕራንክ እንደምታደርገኝ እና ጨጓራዋን እለጣታለሁ እኔም ባለፈው እንዳናደደችኝ አናደዳታለሁ ብሎሻል አለኝ አለች፣ ለማስመሰል ማለት ነው እሷ እዚህ ፕራንክ ልሰራው ነበረ ማለት ነው። በቃ ያው እንትኑ ካሜራማኑ እንደዚህ ብሎ ነግረኛል ብላ ያዘችው። ስለዚህ ምን ብልሃት ነው አንተ ምናምን ብሎ እሱን አናገረው ማለት ነው። የሚገርመው ነገር ግን ምንም አላለም። እሷ ግን አዋጣችሁ በዘዴ ማለት ነው። ፈኪ ብልህ ነሽ ብልህ ማለት ነው። አሁን ደግሞ እንግዲህ ያው በእሷ የሚጨክን አንጀ ስለሌለው ቆርጦም አልሄደም። እዛም ሆኖ ራሱ የሆነ የሆነ ነገር እያወራ ነበረ እና ተነስቶ በቃ አልሄደም። እንታረቅ በቃ አትሄድብኝም ምናምን ብላ ለማመነችው ማለት ነው። እንታረቅ ሽርክ ብላ ጣቷን ወጠረችለት እና ጣታቸውን ይዘው ታረቁ። እና በቃ እንዳለቃቀስልህ ነበረው እየፈለከው ግን አላለቅስም። ግን አላስከፋውም። እኔ አልበደርኩም እስካልበደርኩ ድረስ ምንም አላረኩኝ። ጥፋተኛ እንትን ጥፋትህን ምን ብላ ያው ተነጋግረው ተራርመዋል ማለት ነው። ደስ የሚለው ነገር ተራርመዋል እና አሁን ደስ አለው። ግን በሷ የሚጨክና አንጀት የለውም ማይ ጨክኖ ሊሄድ በፈኪ ማለት ነው። ትንሽ ራቅ ብሎ ቁጭ ብሎ እኮ ነው እንደተከፋ ሰው፣ እንደተበደለ ሰው አቀርቅሮ እንደ ሕፃን ልጅ እንትን ሲል የነበረውና የሚገርም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ እስከ መጨረሻው ውድ ቤተሰቦቼ እንግዲህ ምሳ ዛሬ እንገባበዝ እያሉ ነው። እጋብዝሻለሁ፣ ልጋብዛት ወይ በቤተሰብ ፍቃደኝነት እስቲ እያለ ነው እንግዲህ። እሷ ደግሞ እናጋጫለን፣ ግማሽ ግማሽ አድርገን እንበላለን እያለችው ነበረ። ማን እንደሚከፍል አያቅም ማለት ነው። ወይስ አጋይተው ነው የሚበሉት? ዞሮ ዞሮ ያው እናንተ አሪፍ ቪዲዮ ለመስራት ሞክሩ። የዛሬው ቪዲዮ በነገራችን ላይ ምንም አላስተሰተኝም። እንደ ሕፃን ልጅ ቃቃ ጨዋታ ናደረጋችሁት፣ ምክንያቱም ብዙ ደቂቃ አሞ ብቻን ስትዟዟር ነበረ። በዘፈን ደግሞ ዘፈን አትጠቀሙ፣ እስኪ ዘፈን አትጠቀሙ ማለት ነው። ዘፈን አትጠቀሙ እና ደግሞ ስትሰሩ የሆነ ደስ የሚል የሚስብ ነገር ስሩ ማለት ነው። ሁሌ ቃቃ ሁሌ ፕራንክ አታድርጉ ደስ የሚል እንትን ስሩ ማለት ነው። ፕራንክም ተሆነ ደግሞ በደንብ እንትን የሚል ነገር አርጋችሁ ስሩ። አይመስላችሁም? የዛሬ ቪዲዮዋቸው እኔ ብዙም አላስደስተኝም፣ ብዙም አልሳበኝም ማለት ነው። ልሂድ ሲላት እሷ እሷ ራሱ ሂድ፣ መንገዱን ጨርቅ ያልግልህ፣ ሂድ። ከዛ እሱ ሙዝዝዝዝ ወዲያ ወዲህ። ሂድ ካለች ካላስ ጠርግ ነው በቃ፣ ሂድ። ምን አሞዝዝዝ አረገ ፕራንክ ተሆነ ያዘጋጀው ማለት ነው እና እንግዲህ ያው ፕራንክ ዛሬ ትንሽ ብዙም አይደለም። ቀጣይ ጠበቅ ያለ ቪዲዮ፣ ጠበቅ ያለ ፕራንክ አንደኛችሁ ሰርታችሁ እንደምታስደስቱን ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ውድ ቤተሰቦቼ፣ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። እስከ መጨረሻው ይህ ቪዲዮ ኮሜንት ጻፉ፣ ላይክ አድርጉ። እሺ ውድ ቤተሰቦች በያላችሁበት ላይ ጠብቃችሁ አብራችሁ ስለቆያችሁ እጅግ በጣም አርጌ አመሰግናለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልኝ፣ ውድ ቤተሰቦቼ በእያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ።